የመላእክት ትክክለኛ መልክ ይህ ነው አይደል በፍጹም ምክንያቱም መጽሐፍ ቅዱስ የሚነግርን ስለ አንድ ብቻ ሳይሆን ስለ ዘጠኝ የተለያዩ መላእክት ነው አንዳንዶቹ ብዙ ፊት አሊያም ብዙ አይኖች ሌሎቹ ደግሞ ሀያላን ግዛቶችን የሚጥል ኃይል አላቸው ነገር ግን ከእነዚህ ሁሉ በላይ በዚህ ምድር ላይ አንድ ሰው ብቻ ያየው ሲያየውም በፊቱ ወድቆ የሰገደለት አንድ መልአክ አለ ነገር ግን ወደዚያ ከመግባታችን በፊት ከመጀመሪያው የመላእክት እርከንን ጀምር። ጠባቂ መላእክት፤ ይህ ከእኛ ከሰው ልጆች ጋር ተቀራራቢነት ያለው የመላእክትነት ደረጃ ሲሆን ዕብራውያን 1 14 እንደሚለንም መዳንን ይወርሱ ዘንድ ያላቸውን ለማገልገል የሚላኩ መላእክት ይገኛሉ። ጠባቂ መላእክት ሲባል ሰምታችሁ ታውቃላችሁ። እንግዲህ መጽሐፍ ቅዱስ እኛን ለመጠበቅ ብቻ የሚላኩ መላእክት እንዳሉ ይነግረናል። ከስሙ እንደምንረዳው እነዚህ መላእክት የሚላኩት እኛን ለመጠበቅ ቢሆንም፣ ይህ የሚሆነው ግን እግዚአብሔር ሲፈቅድ እንጂ እኛ ስለፈለግን ብቻ አይደለም። በመጽሐፍ ቅዱስ ውስጥ በተለያዩ ስፍራዎች ላይ የመላእክትን ሥራዎች ተመልክተናል። ዳንኤልን ከአንበሳው መንጋጋ በማስጠል ጴጥሮስን፣ ከእስር በማውጣት አልፎም ኢየሱስን በጌተሰማኒ በማጽናናት። ነገር ግን ይህ ማለት እነርሱን ማምለክም ሆነ እንዲደርሱላችሁ መጥራት አለባችሁ ማለት አይደለም። ሐዋርያዊ ዮሐንስ እንኳን ለጌታ መላእክት ወድቆ በሰገደ ጊዜ መልአኩ በራእይ 22፥9 ላይ ያስጠነቅቀው እንዲህ ሲል ነበር፣ እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞችህም ከነቢያት ጋር የዚህንም መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ይለናል። መላእክት እኛ እንደ ወደድን ነው የሚታዘዙልን ሳይሆን የእግዚአብሔርን ትእዛዝ የሚከተሉ ወታደሮች ናቸው። ነገር ግን ይህ ማለት አይሁንም የተባለውን የሰዎችን ሁኔታ የሚቀይረውን ሰንሰለት የሚበጥሰውንና እውነታን የሚቀይረውን በውስጣቸው ያለውን አስደናቂ ኃይል ልንመለከት አይገባም ማለት አይደለም። ምንም እንኳን በመላእክት ኃይል የሚደረገው ነገር በሰው ልጅ አይምሮ የማይታሰብ ቢሆንም ከእነርሱ የበለጠ ኃይል የተቸራቸው የእግዚአብሔር አገልጋዮች እንዳሉ ልንረስ አይገባም። ሊቀ መላእክት። ሊቀ መላእክት የሚለው ቃል የመላእክት አለቃ ወይም መሪ የሚል ትርጓሜ ያለው ሲሆን ምንም እንኳን ከስማቸው በመነሳት እጅግ ብዙ ቢመስሉም መጽሐፍ ቅዱስ ግን የሚያወራለት ብቸኛ ሊቀ መልአክ መልአኩ ሚካኤል ብቻ ነው። የይሁዳ መልእክት 19 የመልአክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽ አለው እንጂ የስድብን ፍርድ ሊናገረው አልደፈረም ይለናል። ነገር ግን ብዙ ጊዜ በመልአኩ ገብርኤል ምክንያት በሃይማኖት ሰዎች መካከል ውዝግብ የሚነሳው ምንም እንኳን መጽሐፍ ቅዱስ የሊቀ መላእክትነትንም ሆነ የመላእክት አለቃነትን ማዕረግ ባይሰጠውም በብዙ መጽሐፍ ቅዱስ ታሪኮች ውስጥ ባለው ጉልህ ሚና መሰረት ሰዎች በዛ ስፍራ ላይ በማስቀመጣቸው ምክንያት ነው። በካቶሊክ የመጽሐፍ ቅዱሳዊ ቀኑና ደግሞ ሌላኛው የመላእክት አለቃ ተደርጎ የሚወሰደው ሩፋኤልን እንመለከታለን። ስለዚህ ከሌሎች መላእክት ይልቅ እነዚህን መላእክት የተለየ ሥልጣን የሰጣቸው ምናቸው ይመስላችኋል? ጥንካሬያቸው። የራእይ መጽሐፍ ምዕራፍ 12 በሰማይ እጅግ ታላቅ ተዋጊ የሆነ ሊቀ መልአኩ ሚካኤል ዘንዶውን እንደወጋና እንዳሸነፈ ይነግረናል። በተጨማሪም መልአኩ ገብርኤል በክርስቲያናት አእምሮ ውስጥ ፈጽሞ ሊጠፉ የማይችሉ ስፍራዎች ላይ ያሳረፈውን አሻራ ስንመለከት እነዚህ መላእክት ያለ አንዳች ዓላማ የትም ስፍራ ላይ እንደማይገኙ በትክክል እንረዳለን። እነዚህ መላእክት ወደ ስራ እንዲገቡ የግድ ሰማይ ልዩ የሆነ ተልእኮ ሊኖር ይገባል። በዚህ ምድር ላይ ሰዎችን ብቻ ሳይሆን መላው ሕዝብን የመርዳትና የመጠበቅ ስልጣን የተሰጣቸው መላእክት የሚገኙ ሲሆን ይህም ወደ ሶስተኛው የመላእክት እርከን ይወስደናል። አለቆች። እስካሁን ድረስ ከሰዎች ጋር የሚሰሩ የሚጠብቁ፣ የሚነጋገሩና ከእስራት የሚፈቱ መላእክትን ብንመለከትም አሁን የምናያቸው መላእክት ግን ከሰማይ ዘንድ የሚላኩ ለእኔና እናንተ ብቻ ሳይሆን ለአንድ ሕዝብ መንግስት ወይም ለሰው ዘር በሙሉ ነው። በመጽሐፈ ዳንኤል ምዕራፍ 10 ላይ ዳንኤል በጸሎት ላይ ሳለ የሰማይ መላእክት እንዲህ አለው፤ ዳንኤል ሆይ አትፍራ፣ ልብ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረግከበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። እኔም ስለ ቃል መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። እኔም ከፋርስ ነገሥታት ጋር በዚህ ተውሁት። አንድ ጊዜ እዚህ ጋር እናቁም። ዳንኤል በጸሎት ላይ ሳለ በእርሱ አይን ሊታይ የማይችል ነገር ግን እጅግ የከፋ ውጊያ በሰማይ ሲካሄድ ነበር። ይህም ውጊያ ከሰማይ ከእግዚአብሔር ዘንድ በተላከ መላእክትና በፋርስ አለቃ መካከል የነበረ ሲሆን ውጊያው እጅግ ኃያል ከመሆኑም የተነሳ የመላእክት አለቃ የሆነው ሚካኤል ሊረዳው እንደመጣ መጽሐፍ ይነግረናል። ይህ አንድ እጅግ አስደንጋጭ ነገርን ይገልጥልናል። በሁሉም አገራት ላይ የሚሰሩ መላእክት ቢኖሩም ሁሉም ጥሩ ነበሩ ማለት ግን አይደለም። በእግዚአብሔር የተሾሙትና የተመረጡት መላእክት ሕዝብን ለመጠበቅና ለመምራት እየሰሩ ቢሆንም፣ ነገር ግን የእግዚአብሔርን ፍቃድ ተቃውመው ከሰማይ የወደቁ መላእክት ስራቸው መላው ሕዝብን ማሰቃየትና ጨለማን ማስፋፋት ነው። ነገር ግን የሚሰሩት እንዴት ነው? እያንዳንዱ ሀገርስ የራሱ የሆነ መልአክ ወይም አለቃ ተሾሞለታል ብላችሁ ታስባላችሁ? ምንም እንኳን በመጽሐፍ ቅዱስ ለአርጀንቲና የተሾመው መልአክ ይሄ ነው፣ ለአሜሪካ ደግሞ ይሄኛው ነው ተብሎ ባይጻፍም፣ ነገር ግን እያንዳንዱ ህዝብ በላዩ ላይ መንፈሳዊ የሆነ ስርዓት እንዳለው ግልጽ ነው። በዚህ መንገድ አስቡት። አንዳንድ ሀገር አጥፊ የሆኑ አይዲዮሎጂዎች በአንድ ሀገር ውስጥ ተወልደው ለምን በዚያው የሚስፋፉ ይመስላችኋል? ለምንስ አንዳንድ ወንጌልን አሻፈረኝ በማለት መቃወማቸውን የቀጠሉ ሀገራት ባሉበት ዓለም ላይ ሌሎች ሀገራት ላይ ከፍተኛ ታድሶና ንቃት የሚፈጥር ይመስላችኋል? ምናልባት ይህ ሁሉ የሚሆነው በሰው ልጅ ጥረትና ውጥን ብቻ ሳይሆን በላያቸው ላይ በሚሰሩ አለቆች ምክንያት ሊሆን ይችላል። አንዳንዶች በታሪክ ቁልፍ በሆኑ ስፍራዎች ላይ ጥበብንና ዕውቀትን ሲዘሩ፣ ሌሎች ደግሞ ሞትንና ግራ መጋባትን ዘርተው አልፈዋል። ጳውሎስ በኤፌሶን መጽሐፍ ላይ መጋደላችን ከስጋና ከደም ሳይሆን አለቆችና ስልጣናት ጋር እንደሆነ የነገረን ለዚህ ነው። እነዚህ ስልጣናት የተባሉት አካላት እንዲሁም እንደምናስባቸው ቀላል ሳይሆኑ እጅግ ታላቅ የሆነን መንፈሳዊ ትእዛዝ ተሸክመው የሚንቀሳቀሱ ናቸው። ቆላሲያስ 116 የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯል እንደሚል እነዚህ ኃያላት ሁሉ ከእርሱና ከእርሱ ፍቃድ ፊት ምንም ናቸው። እነዚህም የእግዚአብሔር መላእክቶች ተልእኳቸው ይህ መንፈሳዊ ሁከት ምድራዊውን ዓለም እንዳያውክ መከላከል መሆኑ በማናየው ዓለም ውስጥ ያለውን ውጋችንን ይከላከሉልናል። እነዚህ በምድርና በሰማይ መካከል ያሉ ጠባቂዎች ናቸው። ነገር ግን ወደ ቀጣዮቹ ከማለፋችን በፊት ስለ መላእክት ገጽታ እናውራ። መላእክት የእውነት ምን አይነት መልክ ያላቸው ይመስላችኋል? በታሪክ መዛገብት ውስጥ መላእክት ብዙውን ጊዜ ነጭ ፀጉር ያላቸው ረጅምና ሰውነታቸው የፈረጠመ ፍጥረታት ተደርገው ቢወሰዱም፣ ነገር ግን መጽሐፍ ቅዱስ መላእክት በሄዱበት ስፍራ ሁሉ የመጀመሪያው ከአፋቸው የሚወጡት ቃላት አትፍሩ የሚል እንደነበር ይነግረናል። እንግዲህ መላእክት በስዕላት እና በፊልሞች ላይ እንደምናያቸው አይነት ገጽታ ካላቸው አትፍሩ የሚሉትን ቃላት ማውጣት ባልነበረባቸው ነበር። የሉቃስ ወንጌል ምዕራፍ አንድ ከቁጥር 12 ላይ ዘካርያስ የጌታን መልአክ በማየቱ ምክንያት ለመናገር እንደፈራ የሚነግረን ሲሆን በተመሳሳይ መልኩም የቤተልሔም እረኞች የጌታን መልአክ ሲመለከቱ ታላቅ ፍርሃት እንደወደቀባቸው እንመለከታለን። መላእክት በቀረቡባቸው እያንዳንዱ ክፍሎች ላይ የሰው ልጅ ችሎ በፊታቸው አይቆምም፤ ይልቁንም ጉልበታቸው ይብረከረካል፣ ልባቸውም ይሸበራል። ምክንያቱም እየተመለከቱ ያሉት በሰው ልጅ አይምሮ ሊቀበሉት የማይችሉትን ነገር ነውና። ታዲያ መላእክት ነጭ ጸጉር አላቸውና ቆንጆ ናቸው የሚለውን ፅንሰ ሐሳብ ያመጣ ነው ከየት ነው? የአውሮፓ ስነ ጥበብ አሁን የምናገኘውን የመላእክትን ስዕላት ያስተዋወቀው የአውሮፓ ስነ ጥበብ በተለይም የሬሰንስ ጊዜ ሲሆን በዚያን ዘመን የነበሩ አርቲስቶች መላእክትን ለመሳል የሚጠቀሙት ሪፈረንስ የምዕራብያንን መልክ ወይም ገጽታ ነበር፤ ነጭ ቆዳ፣ ወርቃማ ፀጉር፣ ሰማያዊ አይኖች፣ ነጭ ከንፈሮችና የብርሃን አክሊል። ለምን? ምክንያቱም በዛ ጊዜ እንደ ውበት ይታይ የነበሩ ገጽታ ይህ የነበረ በመሆኑ ነው። በተጨማሪም ወደዚህ ጽንሰ ሐሳብ የገፋን ዋነኛ ጉዳይ በዚያን ዘመን የነበሩ ነገሥታትና ጳጳሳት መላእክት ከእነርሱ ጋር ተቃራኒ የሆኑ መልክ እንዲኖራቸው መፈለጋቸው ሲሆን በዘመናት ሂደትም ክርስቲያናት ይህንን የመላእክትን ምስል እንደ ዶክትሪን እየተቀበሉት ሊሄዱ ችለዋል። ነገር ግን መጽሐፍ ቅዱሳዊ የመላእክት ገጽታ ከዚህ ፈጽሞ ተቃራኒ ነው። ፊታቸውንና እግሮቻቸውን የሚሸፍኑባቸው ስድስት ክንፎች አሏቸው። ነቢዩ ኢሳያስም ስላያቸው ብቻ ወየው ጠፍቻለሁ፣ በማለት በፍርሃት ወድቋል። በዚህ ከመቀጠላችን በፊት ሌሎቹን መላእክቶች እንመልከት። በጎ መላእክት፤ እነዚህ መላእክት አይዋጉም አይመሩምም። ነገር ግን ብርሃናቸውን ያበራሉ፣ ሰዎችን ያነሳሳሉ፣ በነገሮቻቸውም ጣልቃ ይገባሉ። በታሪክ ውስጥ ተአምራት በሰዎች ላይ እንዲፈስ ሰዎች የእግዚአብሔርን ፍቃድ ለማድረግ እንዲነሳሱና አይቻለም የተባሉትን ነገሮች እውን ለማድረግ እንዲተጉ የሚደረጉት እነዚህ መላእክት ናቸው ተብሎ ይታመናል። ሰዎች አይተርፉም ከተባሉበት በሽታ ድነው ሲነሱ ወይም ዳግም አይጠገንም የተባለ ልብ ጥንካሬን አግኝተው ሲቆም ምናልባትም የእነዚህ መላእክት ውጤት ሊሆን ይችላል። እነዚህ በጎ መላእክት የሚታወቁት በብርሃናቸው ጸዳልና በተዘረጉ እጆቻቸው ሲሆን ዓላማቸው የሰማይን ብርሃን ለዓለም ማብራት እንጂ ምንም አይነት ክብርም ሆነ አምልኮ አይደለም። ሌሎቹ ብዙውን ጊዜ ሰዎች የሚያነሷቸው መላእክት ዋነኞቹ በመባል የሚታወቁ ሲሆን እነዚህ መላእክት ተአምራትን ሲያደርጉ፣ መላእክትን ሲያመጡም ሆነ ከወደቁ መላእክት ጋር ሲዋጉ በፍጹም አይታዩም። ነገር ግን ያለ እነርሱ ይህ ሁሉ የሰማይ አካላት እርከን ሙሉ ሊሆን አይችልም። ምንም እንኳን መጽሐፍ ቅዱስ ስለ እነዚህ መላእክት ገጽታ በዝርዝር ባያብራራም ነገር ግን የክርስትና ታሪክ እንደ ስልጣንና እንደ ፍጹም አመራር ይስላቸዋል። መላእክትን ለማምጣት ወደ ምድር አይወርዱም፣ ከሰው ልጆች ጋር በቀጥታ አይነጋገሩም፣ ጦርና ጋሻም አይታጠቁም። ነገር ግን በተቃራኒው እያንዳንዱ ተልእኮና ተአምራት መፈጸማቸውን ከማረጋገጥ በተጨማሪ ከዙፋኑ የእግዚአብሔር ትእዛዝ በመቀበል ለሁሉም እንዲዳረስ ያደርጋሉ። ስለዚህ እንደዚህ አድርገን ልንስላቸው እንችላለን ማለት ነው። መላእክት ወታደሮች ከሆኑ፣ ሊቀ መላእክት ደግሞ አለቆች ከሆኑ፣ ዋነኞቹ ደግሞ የበላይ ተጠሪ ይሆናሉ ማለት ነው። እነዚህ መላእክት ብዙውን ጊዜ በትረ መንግስትን በመያዝ የሚታወቁ ሲሆን መስቀል ያለበት አክሊላቸውም ገዢያቸው ክርስቶስ ኢየሱስ እንደሆነ የሚያሳይ ነው። ነገር ግን በመላእክት ዓለም ውስጥ ትዕዛዛትን የማድረስና የመምራት ኃላፊነት የእነርሱ ከሆነ በእግዚአብሔር መገኘት ፊት የሚቆሙትስ እነማን ናቸው? ዙፋናት። እነዚህ ዙፋናት እንደምታስቧቸው ወንበር ወይም ግውስ ሳይሆኑ የታላቁን የእግዚአብሔርን ክብርና ግርባ ተቋቁመው በፊቱ የሚቆሙ መላእክት ናቸው። ትንቢተ ሕዝቅኤል ምዕራፍ 1 ከቁጥር 16 እንስሶችንም ስመለከት እነሆ በአራቱ እንስሶች አጠገብ በምድር ላይ አንድ አንድ መንኮራኩር አየው የመንኮራኩር መልአክ እንደ ቢሪሌ ነበረ። አራቱም አንድ አምሳያ ነበሩ። ስራቸው በመንኮራኩር ውስጥ እንዳለ መንኮራኩር ነበር። በአይሁድ ስርዓት እነዚህ አካላት ኡፋኒም የሚል ስያሜ ያላቸው ሲሆን በጥንታዊ ዘመናትም ዙፋናት የእግዚአብሔር ዙፋን እግሮች ተደርገው ይወሰዱ ነበር። በአጭሩ እነዚህ መላእክት ምንም እንኳን የሰው ልጅን ገጽታ ባይዙም እናም ተአምራት ባያደርጉም ለክብሩ ወደር በማይገኝለት በታላቁ የእግዚአብሔር ዙፋን ስር መሆናቸው ብቻውን እጅግ ኃያል ያደርጋቸዋል። ነገር ግን ስለ መላእክት ሲነሳ አሁንም በፍርሃት እንድንረድ የሚያደርገን ነገር አለ። ከዚህ በኋላ የሚመጣው ነገር አይሙራችሁን በትንግርት እንደሚሞላው አልጠራጠርም። ኪሩቤል ኪሩቤል ብላችሁ በኢንተርኔት ላይ ሰርች ብታደርጉ በመጀመሪያ የሚመጡላችሁ ምስሎች ክብ ፊት፣ ትናንሽ ክንፎችና ቀስቶች ያሏቸው ህፃናት መላእክት እንደሆኑ አልጠራጠርም። ነገር ግን በመጽሐፍ ቅዱስ ኪሩቤሎች ፈጽሞ ሌላ ገጽታ ያላቸው መላእክት ናቸው። ኪሩቤሎች በአእምሯችሁ ውስጥ ሊጭሩት የሚችሉት ግርምትን ሳይሆን ድንጋጤንና ፍርሃትን ነው። ዘፍጥረት ምዕራፍ 3 ቁጥር 24 ላይ አዳምንም አስወጣው ወደ ህይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍ በኤድን ገነት ምስራቅ አስቀመጠ። እዚህ ጋር አንድን ነገር አስታውሱ። የኪሩቤሎች የመጀመሪያው ተልእኮ ዝማሬ ወይም መፈወስ ሳይሆን ቅዱሱንም የእግዚአብሔርን መንግስት መጠበቅ ነበር። በተጨማሪም በዘዳግም 25 ላይ እግዚአብሔር የቃል ኪዳኑ ታቦት በክንፎቻቸው ይጠብቁ ዘንድ ሁለት ወርቃማ ኪሩቤሎችን አስቀምጦ ነበር። የእግዚአብሔርም ክብር በእነዚህ የሰው፣ የአንበሳ፣ የላምና የንስር ፊት ባላቸው ኪሩቤሎች መካከል ይገለጣል። ሕዝቅኤልም ስለ እነዚህ መላእክት በምዕራፍ 1 ቁጥር 6 እስከ 11 እንዲህ ሲል ይገልጻቸዋል፦ ለእያንዳንዱም አራት አራት ክንፍ ነበሩት። እግሮቻቸውም ቀጥ ያሉ እግሮች ነበሩ። የእግሮቻቸውም ኮቴ እንደ ጥጃ እግር ኮቴ ነበር፣ እንደ ተወለወለ ናስም ይብለጨለጭ ነበር። በክንፎቻቸውም በታች በየአራቱ ጎድናቸው እንደ ሰው እጅ ነበረ። ለአራቱም እንደዚህ ያሉ ፊትና ክንፍ ነበሯቸው። ክንፎቻቸው እርስ በርሱ የተያዘ ነበር። ሲሄዱም አይገላመጡም ነበር፣ እያንዳንዱም ፊቱን አቅንቶ ይሄድ ነበር። የፊታቸው አምሳያ እንደ ሰው ፊት ነበር። ለአራቱም በስተቀኛቸው እንደ አንበሳ ፊት በስተግራቸው እንደ ላፊት ነበራቸው። ለአራቱም ደግሞ የንስር ፊት ነበራቸው። ክንፋቸውም በላይ ተዘርግቶ ነበር። የእያንዳንዱም ሁለት ሁለት ክንፋቸው የተያያዙ ነበሩ። ሁለት ሁለቱም ገላቸውን ይከዱ ነበር። ኪሩቤሎች የመለኮት ጥበብና እይታ ምሳሌዎች ሲሆኑ፣ በምድር ላይ የምትሆነውን እያንዳንዷን ነገር ሁሉ በእግዚአብሔር በኩል ይመለከታሉ። እነዚህ የእግዚአብሔር ግርማ ጠባቂዎች ቢሆኑም የመገለጥ መንገዶችም ጭምር ናቸው። የሥነ መለኮት ተመራማሪዎች በዝቅተኛ እርከን ላይ የሚገኙ መላእክት ኪሩቤሎችን እንደሚያማክሯቸው የሚናገሩ ሲሆን ይህንንም የሚያደርጉት ሁሉን ስለሚያውቁ ሳይሆን ሁሉን በሚያውቀው በእግዚአብሔር ፊት ስለቆሙ ነው። ነገር ግን ከእነርሱ የበለጠ ለእግዚአብሔር መገኘት የሚቀርብ መልአክ አለ ብላችሁስ? ሱራፌል። አሁን የመላእክት የመጨረሻው እርከን ላይ ደርሰናል። የዘላለም እሳት ማደሪያው እዚህ ነው። ከአጋንንት ጋር አይዋጉም፣ መላእክት አያደርሱም፣ ማንም አይመሩም። ነገር ግን በታላቁ በእግዚአብሔር ዙፋን ፊት ቀንና ማታ ያለማቋረጥ ይነዳሉ። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 2 እስከ 3። ሱራፌልም ከእርሱ በላይ ቆመው ነበር፣ ለእያንዳንዱም ስድስት ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር በምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩ መሰረት ከጫዋዩ ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። ሱራፌል የሚለው ቃል የመጣው ሰራፍ ከሚል የዕብራይስጥ ቃል ሲሆን ትርጓሜው መንደድ ወይም መቃጠል የሚለው። በሌላ ቃላት ሱራፌሎች ዘወትር በእግዚአብሔር ፊት እየነደዱ ቢሆንም የሚነዱት ከቁጣ ወይም ከፍርድ የተነሳ ሳይሆን ከቁጥጥር ውጪ በሆነ የቅድስና ፍቅር የተነሳ ነው። በውስጣቸውም ያለው እሳት ለእግዚአብሔር ክብር ነውና አያጠፋቸውም። ኢሳይያስ እንደሚለው በሁለቱ ክንፎቻቸው ፊታቸውን የሚሸፍኑ ሲሆን ይህንንም የሚያደርጉበት ምክንያት በዚያን ያክል ልክ ወደ እግዚአብሔር ዙፋን ተጠግተው እንኳን የእግዚአብሔርን ክብር ፊት ለፊት መመልከት ባለመቻላቸው ምክንያት ነው። በሌላኛው ክንፎቻቸው እግሮቻቸውን መሸፈናቸው ትህትናቸውን የሚገልጽ ሲሆን የሚበሩባቸው ሁለቱ ክንፎችም የሚያመለክቱት ዘወትር ትኩረታቸውን ዘላለማዊ ሕይወት ላይ በማድረግና ያለማቋረጥ በመንደድ እንደሚንቀሳቀሱ ነው። ነቢዩ ኢሳያስም ይህንን አስደናቂ ትንግርት ከተመለከተ በኋላ በፍርሃት በመውደቅ እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ ፊት መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሱን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ በማለት ይናገራል። በዚህ ሰዓት ከሱራፌል አንዱ እየበረረ በመምጣት ከያዘው ፍም አፉን ቢዳብሰውም ይህንን ያደረገው ሊቀጣው አሊያም ሊጎዳው ሳይሆን ሊያንጸው ስለፈለገ ነበርም። እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰርህልህ አለኝ። ወዳጆች ሱራፌል ይህ ነው። አያጠፋም አይፈርድም። ነገር ግን በእሳቱ ይለውጣል፣ ያነጻል፣ ይቀድሳልም። እነዚህ ሕያው የእግዚአብሔር እሳት ናቸው። በእግዚአብሔር ዙፋን ፊትም ለዘላለም ቅዱስ ቅዱስ እያሉ ይጮሃሉ፣ ፈጽመውም አይታክቱም። ነገር ግን እጅግ በሚያስገርም ሁኔታ ሰይጣንም ከእነዚህ ዋነኛ መላእክት መካከል አንዱ እንደነበር ታውቃላችሁ። ክፋቱ ጠልፎ እስኪጥለው ድረስ ለእግዚአብሔር ዙፋን እጅግ የቀረበ ታላቅ መልአክ ነበር። ነገር ግን በእግዚአብሔር መንግስት ውስጥ ትዕቢት የውድቀት ጅማሮ ናትና፣ እንደ ሰይጣን ወድቆ ከመጣል ይልቅ እንደ ሱራፊል ዘመናችን በእግዚአብሔር ፊት ይለቅ አሜን። ዝግጅታችን ይህንን ይመስል ነበር። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ፣ እንዲሁም ላይክ፣ ሼር ማድረግን አይርሱ። ከአገልግሎታችን ጎን ስለቆማችሁ እናመሰግናለን። ተባርኩ።